ም ወራህመቱላሂ ተዓላ ወበረካቱሁ። ዛሬ የጀጃብቾ ለምለም በወባው ምክንያት ያው እንግዲህ ማህበረሰቡን ሰብስበን ከፍተኛ ግንዛቤ እየሰጠን ያለ ነው። ማሻ አላህ ብዙ ማህበረሰቡ በደንብ በነቅ ወጥቶልናል። ማሻ አላህ ያው እንግዲህ እንደምታዩት ወባው በዚህ ጊዜ በጣም የወባ በሽታ ወረርሽኝ ላይ ነው፣ በጣም እየተከሰተ ነው ያለው። ያን ደግሞ ለመከላከልና ለመቆጣጠር ማህበረሰቡን ሰብስበን ያው ዛሬ ጀጃብቾ ለምለም ላይ ነው። ማሻ አላህ ማሻ አላህ ማህበረሰቡ አሪፍ ንቅናቄ ላይ አድርጎልናል፣ ብዙ ተሳትፎልናል። በዚህ ልክ ደግሞ ትምህርት እየሰጠ እየሰጠናቸው ነው

ተማሪ ትምህርት ቤት ይገባ አይደለም ተማሪ ወደ ትምህርት ቤት ሲደዱልን ነው ሌላ መልእክት የለኝም ቀጥታ ወደ እነሱ ነው ለመመለስ የማስተላለፈው መልዕክት ሰማችሁ ተማሪዎች ትምህርት ቤት ይገባ አይደለም እንዲገቡ አድርጉልን የእኔ መልዕክት ነው የጤና የወባ አምባሳደር ምርጫ ላይ ነው ያለው። በየቀበሌ የወባ አምባሳደር እየመረጥ ነው። እንግዲህ በዚህ አጋጣሚ ደግሞ ተማሪዎቹ ለትምህርት ቤት እንዲሄዱ መልዕክት እያስተላለፍ ነው ያለ ነው ማሻላ። ግንዛቤ እየሰጠን ያለ ነው ማሻላ። ብዙ ማህበረሰቡ በደንብ በነቂስ ወጥቶልናል። ማሻአላ ያው እንግዲህ እንደምታዩት ወባው በዚህ ጊዜ በጣም የወባ በሽታ ወረርሽኝ ላይ ነው በጣም የተከሰተ ነው ያለው። ያን ደግሞ ለመከላከልና ለመቆጣጠር ማህበረሰቡን ሰብስበን ያው ዛሬ ጀጃብቾ ለምለም ላይ ነው ያለ ነው ማሻአላ። ማህበረሰቡ አሪፍ ንቅናቄ ላይ አድርጎልናል፣ ብዙ ተሳትፎልናል። በዚህ ልክ ደግሞ ትምህርት እየሰጠናቸው ነው ማሻአላ

ያስተላለፈው መልእክት ሰማችሁ። ተማሪዎች ትምህርት ቤት የገቡ አይደለም፣ እንዲገቡ አድርጉልን የሚል መልእክት ነው። በቃ አጭሩ የሚል ነው። እሺ ወደ ምርጫ